በደም ሰምታለች ግን እኮ በደንብ አልተቀምጦች ቀረታ። ትንቀሳቀሳለች ትንቀሳቀሳለች። እዚህ ነው የገዛሸው? ወለታ ወለታ ያኛው ልጅ ጋር እንትን የምገዛበት እንደውም እያልኩት ጓደኛዬ ትወስዳለች ሮብ ስለምትመጣ መተን እንወስዳለን እያልኩት ምን እሱ እቺ ትንሽ ዮ ፈልጋለሁ አላልሽ ስድስት ሺ አምስት መቶ አሪፍ ነው ግን ከነገመዱ ስምንት ሺ ብር ነው የፈጀው። በቃ ገመዱ ይሄ ተዘረ ከነ ቆጣሪ ማለት ነው፣ ቆጣሪ ጋታች ከዚህ ሌላ ከዚህ ሌላ ስምንት ሺ ስምንት ሺ ሁለት መቶ አምሳ ብር አ፣ አሪፍ ነው። ዞሮ ዞሮ እርሻ አለው። ለሌት እራሱ አምስት ሰዓት መስራት ትችያለሽ። ኦሴን ባይበሉ ለምን ገደል አይገባም? ምን ችግር አለው? በርሽን በርሽን ዝግ አድርገሽ ነገር ትችላለሽ። ቤት ነው መካከላ

በርጥብ እጃችሁ እና ግን እንዳነኩት ተሳስታችሁ እና እናንተኞቹ ጥም አላላልሽም፣ አልገጠመልሽም እኮ ይሄ ግን፣ ክዳኑ ከላይ ተለጥፎበታል አይደል? አልሙኒየም ልጥፍ ነው። ቆንጆ ነው። ለውስጠኛው ይሄ ረጅም ነው። ይሄ መናቅላሽ እኮ አሁን እኔም እንዳሰብ እንዳሰብኩኝ ታውቂያለሽ፣ እዚህ ጋር እንደዚህ በብሎኬት ታርጌ ለእንትና ብቻ በቃ ሙሉ ልሳራ፣ ከዛ ብዙ ነገራችን የጭሱ አለ አይደለ፣ ምጣዷን ቁጭ ልታረጊያት ማለት እሱማ ያስፈልግሻል፣ እሱማ ያስፈልግሻል። ይሄንን ታሰሪውና ቆንጆ ሆናለሽ። ይዘዋለች ያዘች። ለምንድን ነው እንትን አላረግሽም አሁን ሽሮ ሽሮ በዘይት አላደርግሽም አላደርግ። ሽሮ በዘይት አደርግ ነበረብሽ። እሺ ያንቺ መቻረክ እባክሽ አድርገናል። ማሪምን ሽሮ በዘይት ተደርጓል። የለሽ የታወቀ ነው። ወይኔ ምን እንደነ መሰለ ያለሽ ደግሞ ክርስቶስ አባቴ ምንድን ነው ኮ እንዳለ ተበላሽቷል። ጌታዬ ሆይ ለዛውም ቡና እየ ተጠቀምኩ